ምናምን ብዬ ጋይስ ሀራት ሰዓት አይሞላም። ስላችሁ ሰውን ስጠለው የሆነ ነገር ስናወራ እንኳን እሱም ብትችሉ ደግሞ ደግሞ እሱ እንደሚሰጣቸው ነው የልጆች አባት እንደዛ ነው። መተቃቀፍ ምናምን ለነገሩ ያስለመደኝ እሱ ስለሆነ እንደሆነ አላውቅም። ንጎኝ ያለው ከዛ ጋር ነው። ይህ መታቀፍ፣ መታሸት፣ መሳሳ ምናምን ነገር። ግን ደግሞ እሱ ደግሞ የሚሰጣቸው እና ደግሞ አንዳንዶቻ ደግሞ ቅናት አለባቸው የሆነ ነገሮቻ ግን አለባቸው። ዜጋ ነገር በቃ የምትፈልጉትን ነገር ታገኙና ወይ ደግሞ ከመሬት ተነሳ ከኮርኒስ ከምትጋጭ ደግሞ ቀናተኛ ልትሆነ ትችላለ። ወይ ደግሞ እንደዚህ አይነት ባህሪ ይሰጥህና ጥሩ፣ መልካም እንደዚህ መንከባከብ ትችልና ወይ ደግሞ ቺ ታደረግ ይሆናል ብቻ እኔ ራሴን አውጥቻለሁ። ግን ሴት ለሴት ተደጋግፉ ሴት እንኳን በሌላው ነገር እንሰዳለን። በእንደዚህ አይነት ነገር ግቻ ለ ምን አገባችሁ ሚበሏቸው ወንዶች ምን አገባችሁ አንቺ እንደዚህ ነገር እውነታን እግዚአብሔር ነው የሚያውቀው። እውነታን ባለቤቶቹ ናቸው የሚያውቁት። ሶስት ሰዎች ናቸው የሚያውቁት፣ ተቀባይዋም፣ ተቀሚያዋም ያጅሁም መጩ አትግቡ እንደዚህ አይነት ነገር ከሆነ ደግሞ የሁለቱንም ችግር ማዳመጥ ኖ እኔ አሉ እኔ እኔ እንደዚህ አይነት ነገር ላይ አይታችሁም። ታውቃለህ ስለ ሀገር ጉዳይ ከሆነ ስለ አንዳንድ እንደዚህ ነገር ከሆነ ምናምን ነገር ግን የምትናገሯቸው ነገሮች አሉ፣ የምታወሯቸው ነገሮች አሉ። ግን ቀሚና ተቀሚ አጋች እና ታጋች በሚለው ነገር ላይ ግን አልገባም። ምክንያቱም አንድ ወንድ አንድ ወንድ አንድ ሴት ከሌላ ሰው ጋር ከሄደች አለቀቀ። ማንም አስገድዷት አይደለም። ማንም አስገድዷት አይደለም። ወይም ደግሞ አንዱ ለአንዱ ተገዶ፣ በተለይ ሴት ልጅ ወንድ ልጅን አታስገድደውም። ባይሆን ሴት ልጅ ልትደፈር ትችላለች፣ ልትገድር ትችላለች። አስገድደሽው ነው፣ አሳስተሽው ነው። ያንን በምን መቋቋም ያለበት ወንዱ ነው። ሚስቱን የሚወድ ከሆነ ገር ለፍሬንዱን የሚወድ ከሆነ መቋቋም አለበት፣ አይደለም አደለም፣ አደለም። እኛ ግን ምንድን ነው የምንለው? ሴቷ ላይ ነው የምንፈርደው። እኔ እንዲያው በጣም ፕራውድ መሆኑ ወንዱ እንደዚህ አይነት ፈተናዎች ገጥሞት ያንን መቋቋም ከቻልና ከዛ ነገር ውስጥ ከወጣ የዛኔ ነው ሞር ፍቅራችሁ ይጨምር፣ ሞር ክብራችሁ ይጨምር። እና ለዚህ ደግሞ ጠፋተኛዋ እቺ አሁን አዲስ የመጣችው ሚስት ወይም ከኋላ የመጣችው ሚስት ሳትሆን በቃ የሆነ ነገር አልተመቸውም፣ ሄዶ አድርጓል። ለዚህ ደግሞ ወንዶችን ማስተባበሪያ ይሰጣሉ ይመሰላችሁ፤ ወንድ ልጅ ቢያደርግ ችግር የለውም፣ ያ ተመልሶ ወደ ቤቱ ይመጣል። ይሄ ቡልሽት የሆነ አስቀያሚ አባባል ማለት ነው፣ እራሳቸውን ከቨር የሚያደርጉበት እራሳቸውን የሚያድኑበት አባባላቸው። ሴት ልጅ ደግሞ ከሄደች ተመልሳ ትመጣለች። አ እናንተ እንዲያውም እንደ ሴት ደግሞ ድንገራቸው አይደለም ሴት ልጅ ታውቃላችሁ እያታውቃችሁ እንዲሁም እናንተ ያስታወቀባችኋል ሴት ልጅ አንተንም ያንንም የማጫወት ችሎታ ከወንድ ይበልጣላት በተለይ እልህ አለባት እልህኛ ከሆነች መስታት እናንተ እኮ ከአንድ ሴት ጋር አድርጋችሁ መጣችሁ እኮ በተመሳሳይ ሰት ላርግ ብትሉ ይታ ትችሉ እኛ በፈለግክበት ሰዓት ገብተ ወጣት ትችላለህ እንችላለን ስገን እየበለን ምን አገባን። እናንተስ አትችሉም? እስቲ አንተ ከአንዷ ጋር አትችልም፣ አትችልም ችግር አለባችሁ። እውነት ለመናገር ይሄ ነው። ግን እኛ ብዙ ጊዜ አንናገር አንናገርም። ብንናገርም ትቀጠቅጡናላችሁ፣ ትገሉናላችሁ? ትገሉን እንጂ እኛ እኮ ዝም ብል ስራችን ሰርተን አባቱን እኛ ካልነገርናችሁ በስተቀር ራስ ልጅ አሳቅፈን እኮ ማሳደግ ትችላለህ። የሚወጣው ከኛ ሆድ ስናረግስ አባት አንተ ነህ። ስምን ማመን ብቻ ነው ያለብን። ኔ የለ መልኩ ራሱ ዥንጉርጉር ሆኖ አንተን ሳይመስል ከአምስት ልጅ ጋር ሶስቱን ከሌላ ውልጀ ሁለቱን ከአንተ አርጌ ቀላቅለት አሳድጋለሁ። ምን አባት አርጋለሁ? ምን ታውቃለህ? እንደ ደግሞ እጅላለን እጅል እናድርጋችሁ ካለ አሊያዛችሁ በስተቀር ምስጢር አታውሪ። ራሳቸውን ግን እንደንትን ያሉ ገባችሁ? ራሳቸውን በቃ እኛ ከቤታችን ሳንወጣ ስንፈልግ ከዘበኛው ቢሆን ተራግም ቢሆን፣ ጓደኛ እንኳን ቢመጣ ምን ሊያደርግ መጣ ስላል ተፈልጎ ማለት እንችላለን። ሴት ግን ብትመጣ አይቻልም። አላቷንም በቃ ታወቀ፣ ቤቱ ተመጠበጠ እኛ ሉ እግዚአብሔር ሚስጥር አታውጭ ብን ያለም የለም። እራሳቸው ልክ እንደንትን ሲያየው እኮ በጣም ነው የሚያስቁት፣ በጣም ነው የሚገርም። አረ ተው ተው፣ ብልሃት ስላለ ነው እንጂ የሴቶች ብልሃት ስላለ ነው ጉዳችን ያልብጠው አንተንና ጓደኛህን እያስተያየን፣ እኔ ባል እኮ ኧረ እኛም እኛ ኃይለኞች ነን ከናንተ። ኧረ ተዉ ተዉ ተዉ ተዉ ወንዶች፣ ዛሬ ጨረስኩ እኔ። ጊፍተሮቼ ወንዶች፣ ግን ምን አገባኝ ብዬ ነው ስለ ሴቶች የማወራው? ግን ምኖኛ ነው ጥሩ አይደል? አይ ጊፍቴ ጊፍቴ በሙሉ ሊጠፋ ነው። እስኪ ቆሎ የለብለህ ሂጅ። ሁለተኛ ለሴት አግዢ አልናገርምልና

እኔ ላይ ደረሰብኝን ስለማውቀው ነው። ወንዶቹ ያታልሉናል ያታልሉናል ያታልሉናል። እንዴ አንዳንድ ቆንጆ ነገር አይን ይበዛበታል፣ አይን ዘርባል፣ እና ከመስመርም ያስወጣል ያላሰባችሁት ነገር ውስጥ ምንትገቡ ትችላላችሁ። እና ከባድ ነው፣ ግን ሶሻል ሚዲያ ላይ አታውጡ። እኔ መዳን ያለምናምላችሁ እሱ መውጣት በጣም ይፈልግ ነበር። አሁን እንደሚያወራ በጣም መውጣት ይፈልግ ነው። እና እኔ መጀመሪያ ላይ ትንሻል አይደለም ትን ነበር። በኋላ ላይ ግን ኖናልጣ ለክፉም ለደግሞ መውጣት ጥሩ አይደለም። ኢቨን እሱ ብቻ ሳይሆን እሱ ብቻ ሳይሆን ሴቱ ደግሞ ይወዳል። እኛ ለማዳመጥ ሳይሆን ሁለቱም ሴቶች ናቸው በቃ ሁለቱም ሴቶች ናቸው። ገባችሁ? ሁሉም የራሱ ምክንያት አለው። ግን አም ሶሪ በቃ ለተፈጠ አሁን ሬ ነገሮች በሙሉ እንትናቸውን አልፈዋል። ገባችሁ? ስለዚህ በይቅርታ መዘጋት አለበት። ወንዶች ሴት ማጥመድን ስራ አድርገውታል። ፍራንክ ላችሁ ይሄ ራሱ ትክክል አለ። ወንዱ ከሄደ ከሄደ እኔ ለምን ሄደም? አለም፣ አንቺ ነሽ ጥፋተኛ፣ አንተም። እሱ ነው ጥፋተኛ አላደርገውም፣ ግን ችግሬ ማወቅ እፈልጋለሁ። እክቼ ከሆነ ውሸት ከሆነ ይ ለምን ማወቅ እፈልጋለሁ። ክህደት ከመጣ በተረፈ ግን መዋሸት የለብኝም፣ መከዳት የለብኝም። ለምን ደግሞ ተከዳሽ ብላችሁ እኔን መውቀስ የለባችሁ። ተጥልሽ፣ ጥሎሽ ሄደ ስለማይፈልግሽ ነው። እኔ ነኝ አወርኩት ኖሯል። እናንተ አለላቸው። እኔ ነኝ አንድ ሰው አሁን ለምሳሌ ስለማይፈልግሽ ነው ስትሉ፣ ምናልባት ውዱኝበት ምናልባት በዝቼበት በጣም ስማርቶኝበት አይፈልግሽም ማለት ምን ማለት ነው? ስላነስኩበት አይደለም። ስላነስኩበትማ ቢሆን ኖሮ እየረገጠኝ ይኖራል። ወንድ ልጅ የምታስባትን ሴት ጥሎ አይሄድም። ጥሎ ሄዱ። ስትበዛበት ነው የሚሄደው፣ መቋቋም ሳይችል ሲቀር። ወንድ ልጅ ሁሌ ወንድ የሚፈልገው ምንድን ነው ታውቃላችሁ? የሚፈልገው የሚመቸው ነው። የሚመቸው ማለት ደግሞ ምን ማለት እንደሆን ታውቃላችሁ? አህያዋን አህያዋ ነው የሚፈልገው። አህያዋ ይህን ከሱ ጋራ ፓስ የምታደርገው ከእሱ ጋራ የምትሄደው ነው የሚፈልገው። ከራሱ ጋር የምትሄደዋል። የሄደ በሙሉ ስናነሽበት አይደለም ስለመዛሽበትም ጭምር ከት ስላልተስማማችሁም አስተሳሰብ ላይ ምናልባት አንቺ ፊቸርሽ ጥሩ እንዲሆን መልካም እንዲሆን ያም ከራስ ሻልፈሽ ጠርፈሽ የእሱን ክሬት ታደርገልሽ የእሱን ፊቸር ነው ገባሽ እና መጨረሻ እሱን እንደዛ ነው። በፍጹም አንግባባም፣ በሃይማኖት አንግባባም። እኔ እንደም ትልቁ ሃይማኖት ነበር። እኔ በሃይማኖት ሰውን አስቤው አላውቅም። አስቢያለሁ። እንደዚህ አይነት ግን አማኝ አልፈልግም። እንጨቱንም የሚያምን ሳሩንም የሚያምን የማያውቃቸውን በሙሉ የሚያምን ሰው እንዴ፣ እነማን ናቸው ላሉ እነዚህ ሰዎች እነማን ናቸው? ምንድን ናቸው? እነዚህ እኮ እንደዚህ ናቸው ስል አዳኞች፣ ከኢየሱስ ክርስቶስ የበለጡ አዳኞች ናቸው። ጴንቴስሎን ሽኔጣቸል ስለ ኢየሱስ ስታነሱ ዋው፣ በቃ በቃ፣ እዚህ ጋር ይበቃል። በቃ በእምነት ደግሞ የሌለበት ቤት፣ በእምነት መግባባት የሌለበት ቤት የትም መድረስ ትችሉ እንግዲህ እሱን ትያለሽ። ሌላም አለ፣ ሌላም ብዙ ነገር የማትጓባቸው ነገሮች፣ ቸልተኝነት የሆኑ ነገሮች፣ ወዲያውኑ አለመስራት፣ አለመፈጸም በጣም ኢምፖርታንት ለእኔ ህይወት የመበላሸት እኔ ምን አለመሰላችሁ መቼም የማላገኘው ነገር የሆነ ነገር እኔ ባልኑ ሆነ ጥዬው የሚሄድበት ተስፋ የማደርግበት በቃ የምሰጠው እንደዚህ አይነት ሰው ነው የምፈልገው። እኔ ራሴ የምሰጠው ሰው እንደዚ አይነት ሰው ፈልጋለሁ። እኔ ራሴ አቅቶኝ አይደለም ራሴ ግን መስራት ይችላል የምትሉት ሰው እንደዚ ሰው ነው የሚያስፈልጋችሁት። እሱ የለም። ይሄ አያግባባችሁ። በአማርኛ በኦሮምኛ በትግርኛ ዋ መባሉ ትችላለት። ከሱ ስንወጣ እኮ ነው ችግሩ። ልክ ከሱ ስንወጣ ስንነሳ ወደ ኖርማል ላይፍ ስንገባ ዜሮ ነው። ይሄኔ ውጤት ብቻ አይደለም። የእናቴ የአባቴ የእናንተ እንደ ኢትዮጵያ ሕዝብ ለ ከተከፈሉ ታክስ እኮ እኔ እኮ የተማርኩበት ትምህርት ቤት እኮ በእናቴ እኮ የተሰራ አደለን። እኔም ነገር ለሀገሬ ለምኖርበት ኖጎ ኖጎ ቤቢ ኖጎ ኖጎ መከባበር፣ መነጋገር፣ መደማመጥ እንትን ነት ተስፋ ቆርጦ ይሆናል። እኔ ተስፋ አልቆረጥኩም። አንተ የማልተሰራበት ህይወት ጨልሞብ ይሆናል። እንዴት ጨለማና ብርሃን አብሮ ይሄዳል? አይሄድም። ተስፋ እንዳትቆርጥ በጣም ብዙ መስዋዕትነት እያደረግኩ ነው። እዚህ ጋር ሆፍኑን እንዳለ መንገድ እንዳለ ከትናንትናው ዛሬ የተሻለ መሆኑን እያሳየው ነው። ለምን በእኔ ተስፋ ማታደረግም? በእኔ ተስፋ ስታደርግ ደግሞ መንገዱን እኔ ስመራ አንተ መከተል ነው እ ጭራሽ እኔን አዝቅጠህ የብሔራዊ ባንክ ባለቤት ይመስል እየመዘስች ብቻ እንብላ? አይሆንም እንዴ! እኔ እኮ አይደለሁም። እንዳንዱ እንዴት ነው የሆነው? ነገር ቆንጆ ሴቶች፣ ወንዶችም እንደዛው። በተለይ ወንድ ልጅ ሴት ሶስት ነገርም አታጣ። ምግብ ድህነትም ውሃን ቆሎም ማጣት የለብም። ተስፋ ከሁሉም የሰው ልጅ ተስፋ ተስፋ የቆረጠ ሰው ጥሩ አይደለም። ልጆች ነው ገደል የሚገባው ቢላም ሊያነሳ የሚደባደብ ከዛ ነገር ዘመዶች እናጊቱ የኦሮሞ ኮሚኒቲ ለጅጅክያ አዋጡላቸው። ተዋረር ነው ናይ ውርደት ናይ ዝቅዝቅ አይሆንም፣ ጥሩ አይደለም። እናቴ የጊዜር በሽታ እንዲገለኝ እንጂ እኔ በአደጋ መሞትን አልፈልግም። አይደለም በሰው ከእንደዚህ አይነት ነገር ደግሞ ስንወጣ ጥሏት ሄደ። ሞራል ቢወድቅ ኖሮ ይዛን ይወድቅ ነበረ። ሞራላችሁ እናንተ ይከስከስ። እኔ ጅጅ ሞራልም የለኝ፣ ሽጮን የወጣሁት አገር ቤት ሞራሌ ሽጮ ለቆራሌ እንደማያዋጣ ሞራል ለእኔ አላዋጣኝ፣ ለማን ማያዋጣ

አፍ የሚሸጠው ጥርስ በወጣበት ቀዳዳ የሚገባ ስጋ ውስጥ የሚገባ ስጋ ውስጥ የሚደበቅ ጥርስ ነው የሚሸጠው። ይልቁንስ ጥርሳቸውን አስተክሉ። ችግሩም ይሄ ነበረ አለኝ እስካሁን ድረስ ቀጠሮ ያስያዝኩበት የምትታከሙበትን እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ለአፍ ጠረን ብዬ ሲያስኩበት ቀጠሮ በቀደም ነው ትዝ ያለኝ። ወረቀቱ ሲመጣ ልክ እሱ እንደነገ እንደ ዛሬ ወጣው ወረቀቱ እንደነገ መጣ። የቀጠሮ ወረቀት ለአፉ ሽታ ቀጠሮ ያሳስኩበት ማለት ነው። የአፍና የአፍንጫ ሕክምና እኔ ያላሳከምት ነገር አለ እንዴ? አበስ ገብርኩኝ። ማውራት የለብኝም። መጽሐፍ ነው የምጽፈው። መጽሐፊ ላይ ነው የሚገባው። ያብኝን ወደሚል ያለ ነገሩ ስለሚያጨስ ነው አፉም ሽታ